አሰላም አለይኩም ወራህመቱላሂ ወበረካቱ ውድ እና የተከበራችሁ ቻናል ተከታታዮች እንዴት ናቸው? ደህና ናቸው። ያም ከጠዋቱ አንድ ሰአን ነው። ያው እንደለመድ ነው። እታችን ልናመጣ ነው። በዛ ላይ ደግሞ ትናንት ዝናቡ ሲጥ ላይቷቸዋል። እስኪ መጦታል፣ መሬቱ አልመጠጠውም ለማለት እንድትሾፉት ነው። እንዴት ነው? ይቺ ወዴታች ያለችው በነገራችን ላይ ትንሿ ኳስ ሚዲያ የቀርሳ ትምህርት ቤት ነው፣ እና ብሎጋችን ከዚሁ ከጠዋት ነው የሚጀምረው ማለት ነው። እስኪ፣ ስመለስ ደግሞ ጣብቅ ያለ ጣብቅ ያለን ጣብዬ ይሄንን ቤት ፊት ለፊት አላገኘው ይሁት። ልክ እንደ ዲሲ ስታይል ነው እናንተ። ኧረ ታንከሩም እዛ ላይ ነው። ይሄማ የባለ ሀብት ቤት መሆን አለበት። በብሎኬት ነው ይሄን የቪዲዮ ቤትማ ነው። ወይ ወይ ባል ወዴ እኮ እዛ አየችሁት። ባል ወዴ እኮ ቀርጻለሁ ብዬ እና ከዛ ተመልሼ ቤቴን ይሄውላችሁ ወልውዬ አሰናድቼ እዚህ ገን ስቸው ነው። ይህን እስከመለውል ከዛ መቼ ቁርሴን ስሰርቼ ቁርሳችንን በልተን ቤቴን ወላውዬ ይንፈስበት ብዬ ነው። እዩት። የእናንተ ልባም፣ እናንተ አሁንም ገና ሙያው ላይ ናችሁ። ሙያው ላይ ሙያው ላይ ያው ወላውዬ ጨርሻ ኦኬ። ከዛ ማዙካ ደሞ ይሄው እቃውን አጠበች። ማዙካ ትፈምሻለሽ? ዩቱብ ላይ ላፈምስሽ? ዩቱብ ላይ ምን ይሰራልሻል አይደል? ይቅርብሻል። ምን ይሰራልሻል? እውነትሽን። ይሄን እቃ አጠበች። ቀጣይ ደሞ ይሄን ልብስ ነው የምናጥበው

ይኮራበታል። እንዴት ደስ እንዳለኝ እንደዚህ ሞጠጥ አድርገው ሲበሉልኝ፣ የኔ ውድ እህቶች ደስታውን ልቆጣጠር አልቻልኩም። ምናለ አንድ ከተመልካሽ አንድ ቀን መተሽ በልተሽ ሙያዬን በመሰክሬ

እኮ ያው ሰራተኛ ማለት የለም። ኧረ እሺ፣ ለማንኛውም እህትና ዋን ድምፅ ይመስላላችሁ እያሉ እንዴት አምሮብኛል። ማሻለው እኔ እያለሁልሽ አይኑን ልብሏል። ሁሉ ሀቅ ነው። አንተ እያለልኝ እኔ ምንም አልሆንም። ደስ አላለኝም፣ ግን ሁሉ ማሻለው

ካሜሮ በጣም አሰፋ ነው። አይገርምም ዲግነ እናታችንን ቡና እየሰራ ከሙያዬ ውጪ ሌላ ነገር አሪፍ ሙያዬ ምን አይነት አያስከፍም ነው ያው ፈታበሉ በሚለው ነው እንጂ ሙያዬ አንደኛ ነው። ሙያዬ ለሽ ምላለ መታችሁ መቅመስ መቅመስ ተውት፣ ያለማረስ በሉት። ያቀራጁኛል ደግሞ ግን ማለት ነው ለዚህ ጥያቄሽ ማለት ራሱ ጠይቃ ራሷ የምመልሰው ነገር ይላሉ። አንቺ አሁን እውነታቸው ነው፣ ራስ ጠይቀሽ ራስ ትመልሻለሽ እንዴ። እና ተየ ቀረፀችሽ። እኔ እኮ አላስገባሁት። አንተዬ ላፈምስሽ ብያት እኔ አልፈልግም መፈመስ ብላኛለች። ደግሞ ቡና ውቀጥኗል ይላሉ። ሊላል ትንኩ ቡና አንተ እንዳልከኝ ባለፈው ቡና ውቀጥኗል ነው ብለኸኝ እኮ

በጣም ምኑ እና የዛሬ ቭሎጋችን ይሄ ነው። በእውነት በየቀኑ ቭሎግ ስሪ ብላችሁኛል። ሰው አልሐምዱሊላህ በላን ሁነት ልጠጣ ነው ያለው ነገር ይሄን ይመስለዋል። በሌላ ቪዲዮ እስከምንገናኘው ሰላም አለይኩም።